ጥሩ ልጅ ነበረች። እኔ አሁን ምን እያደረገች እንዳለ አላውቅም። ጥሩ ልጅ ነበረች። ቶረምሽ ምን ይለጉማ? እሱ እኮ ነው ግራ የገባይጉማት። በጣም ይቅርታ ማዘር ስላረፈድኩኝ። ቤት መዳንሽ? ልጄ በጣም ይቅርታ ስላረፈድኩኝ፣ ስራ ይዤ ነው ቤት። እኔ እኮ ልጄ ነግሬው ነበር ሰላም ሰላም! ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት እንደ ሰዓት አቆጣጠራችሁ ሰላማችሁ ይብዛ። እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሳችሁ? እንዴት አረፈዳችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ በሀይሚና በብሩክ መጥቻለሁ። በእውነት ቪዲዮዋቸውን የጨረስኩት በሳቅ ነው ማለት ነው። በቃ በሳቅ በስመ አብ፣ እንደ ዛሬ ስቄ አላቅም። እንግዲህ ብሩኬ አያቱን ሆኖ ነው የመጣው ማለት ነው። ሀይሚን ፕራንክ አርጓታን በእውነት በጣም በጣም በጣም የሚያስቅ ነበር ማለት ነው። በጣም የሚያስቅ ቆይታ ነበረ፣ ግን ትንሽ ድምፁ ይለያል። መለየት እንዴት እንዳልቻለች አላቅም። እንግዲህ ብሩኬ አያቱን መስሎ ነው የመጣው። እንግዲህ ልጄን አደረቅሹ፣ ልጄን አቃጠልሹው፣ እውነትም ልጄ ነግሩኝ ነበረ ለካ ልጄ ተንገብግቧል እያሉ በቃ የእርግማን መዓት ነው እንግዲህ ያወረዱባት ሀይሚ ላይ ማለት ነው። ሀይሚ ደግሞ እንግዲህ ጨዋ ጨዋ ያሳደጋት ማለት ነው። ምንም ነገር ሳትናገር ምንም ነገር ትንፍሽ ሳይላት እሽ እሽ እያለች ሁሉንም ነገር በትዕግስት ተቀብላለች ማለት ነው። እንግዲህ እኔ ተቀመጪ ልመርቅሽም ተብላ እንግዲህ ቁጭ ብላ አናቷን እየደበደበ ከላይ እኔ በጣም የሳኩበት ቪዲዮ ማርያምን በስማ እንደ ዛሬ ስቄ አላውቅም። ግን ብሩኬ በጣም ነው ያሳቀኝ። ያሳቀኝ ምኑ ፓርት ላይ ነው? እኔ ጉልበት ሳሚ ትባል ጉልበት ሳመች ማለት ነው። ልክ ጉልበት ከሳመች በኋላ አንዱን ስማ ፣ ከዛ ሁለቱንም ጉልበቱን ሳመችው ማለት ነው። ሁለቱንም ጉልበቱን ከሳመች በኋላ አንዱ በቃ ነበር ምን ታሽቃብጫለሽ አላለም። አረ፣ ወይኔ የብሩ ገደልካት ሃይሚን ማርያምን ገደላት እኮ እሷ አክብራ። ጉልበት ደሞ አንድ ብቻ ነው አዲስ የሚሳመው ሰው ጉልበት ሁለት ነው ያለው። ሁለቱም ጉልበት ነው የሚሳም። ከዛ አንዱ ይበቃሻል። ምን ታሽቀብጫለሽ? አሽቃመጂ ልጅ እኮ ድሮም ነግሮኝ ነበር። አቃጥለሽ ደፋሹ እሱ እኮ አቃጥላ አቃጥላ ልትደፋኝ ነው ብሎኝ ነበር፣ ነግሮኝ ነበር። በቃ በኢየሱስ በእኔ በቃ ባይን እስከምጨርስ እየሳቆ ነው ያየሁት። ከሀይሚዬ በመሀል አሳዘነችኝ ማለት ነው። እና ደግሞ የእንትና ደግሞ ማሽቃበጥ፣ እሱ ራሱ እኮ ሲያሽቃብጥ ደግሞ ጆሯቸው አይሰማም ይላል እኮ ጠጋ ብለሽ አውሪ። ጠጋ ብላ ስታወራ ደግሞ ምን እንዲ ጆሮዬን ልትደፍኔው ነው እንዲ ምን ትጮሃለች ይላታል ማለት ነው። በኢየሱስ ክርስቶስ ከምር ከምር እኔ በጣም ነው የሳቅሁት ማለት ነው። ከምር ነው ያልኳቸው እንደ ዛሬ በነብሩክ ቪዲዮ ስቄ አላቅም። እና ዛሬ ነብሩኬ በጣም ነው ያሳቆኝ፣ ብሩክ በጣም ነው ያሳቀኝ ማለት ነው። እና አንዳንዴ አያቶች አንተ ይመርቃሉ፣ ብቻ ብዙ ነገር ከአያቶች አለ። እንዲ አያቶችንም ምንትን አታበላሽ ብሩኬ ማለት ነው እና በቃ አንተ እኮ በእርግማን ጨረስከው። በቃ ሀይሚ ጨዋ ልጅ ናት፣ ጥሩ ልጅ ናት። ምንም ያደረገች ነገር የለም። አንተ የቆየ ብሶትህን ብቻ ተወጣባት እንጂ እኛ ሀይሚ በጣም መልካምና ጥሩ ልጅ ናት እና ስለዚህ አናት አናቷን እያልክ እና ለማንኛውም ፈታዘና አርጋችሁናል፣ እና አመሰግናለን። ክበሩልን። በጣም ደስ የሚል ቪዲዮ ነው ማለት ነው። እንደዚህ እየሰራችሁ እንደዚህ አዝናኑ፣ እንደዚህ አስቁን ማለት ነው። እውነት እንጃ እኔ በጣም ብዙ ጊዜ ሆኖ የነበር ከሳኩኝ ማለት ነው እና ዛሬ ግን እምባዬ እስከሚፈሰኝ ድረስ ነው እና የሳኩትኝ እንግዲህ ብሩካችን እናመሰግናለን ማለት ነው። ሀይምዬ ደግሞ እንግዲህ ያው ራሴን አሳመመኝ፣ ጭንቅላቴን አመመኝ የደበደብከኝ። ኧረ እባክሽ ደግሞ ጆት የአያት እጅ አይመስልም እያለች ነበር እና እና አስራ ስምንት ዶሮ ብልት። ዶሮ አስራ ሁለት ነው እንጂ አስራ ስምንት ብልት አለ? ምን ምኗምኗን ቆጠር ነው ብሩኬ ማለት ነው። እርግጠኛ ነኝ የሚወድቀውን እግሩን ይሄ እግሩ አሁን ላይ የሚወድቀውን ጭሯ ጸጉሯ ምናምን ሁላ ቆጥረህ ነው መሰለኝ አስራ ስምንት ያረከውና ዶሮ እንግዲህ ቅፌ ወጣ ዶሮ በኢትዮጵያ ውስጥ የሚታወቀው አስራ ሁለት ብልት እንዳለው ነው የማውቀው እኔም ግን አንተ አስራ ስምንት ነው ያረከው ስድስት ብልት ኬት እንዳመጣ አላውቅም እርግጠኛ ነኝ እንግዲህ እንትኗን ጨምረህ ነው ብዬ አስባለሁ። ከላባዋም የሚጣለው ንግሯን እና ላባዋን ጨምረህ ይመስለኛል። እና ሀይሚዬ ደግሞ ዶሮ አስራ ስምንት አይደለም እያለች ነበረ። ለማንኛውም በጣም ከባድ ከባድ ፕራንክ ነው ለሀይሚ ማለት ነው። ለሀይሚ በጣም ከባድ ፕራንክ ነው ያረካት እንግዲህ ሀይሚዬ መናገር እስከሚያቀራት ድረስ ለማን ነው ስሙ አስረዳልኝ ብላ ስነግረው፣ እሱ ደግሞ በትክክለኛው አይሰሙም እንዴ አለችወት እያለ ይናገራል። ኧረ በስላሴ ስም ከዛ እጅ ወት ያያት እጅ እኮ አይመስልም እባክህ ወት፣ ራሴን እያመመኝ ነው ትላለች። ከዛ በኋላ አስራ ስምንት ዶሮ እግር እኮ ነው የበላሁት ጥፍር ነው እንጂ አስራ ስምንት የዶሮ ጥፍር አይ ብሩክ ግን ነው እኮ የበላሁት በልቼ ነው እዚህ ደረስኩት ይላል ማለት ከዛ እንኳን ደስ አለውት አላለችም ከዛ ደግሞ ደንግጣ ያዘች ማለት ነው ከዛ አለቀሰች እኮ ማርያም አስለቀሳት ግን እኮ አስለቀስካት ብሩኬ ማለት ነው አለቀሰች መጨረሻ ላይ እና በቃ አለቀሰች አለቀሰች ነው በቃ ተነሽ ለብሩክ ደውዪልኝ ደዊሌ ለብሩክ ለብሩ ለልጄ ደዊ ልኝ ሲላት ብድግ ስትል ብሩክ ነው ማለት ነው። እና በጣም እንደው እንጃ ፀጉሩን ብትነጨው ደስተኛ ነበረች፣ ግን አንተ የቆየቅም ክን ተወጣህብኝ ብላ እንግዲህ ያው ሀይሚና ብሩኬ በዚህ ፕራንክ እንትን ብለዋል ማለት ነው። እውነት በጣም ደስ የሚል ፕራንክ፣ የሚያስቅ ፕራንክ ነበር። እና እናመሰግናችኋለን ማለት ነው ጋይስ ቻናሌን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የብሩኬና የሀይሚ ወዳጆች ማለት ነው። በጣም ደስ የሚል ቆይታ ነው ብሩክና ሀይሚ እናመሰግናለን ማለት ነው። ያው ቻናሌን አደራችሁን ላይክ አርጉ። ለምንድነው ላይክ ማታረጉኝ? ለምንድነው ሰብስክራይብ ማታረጉኝ? በእውነት ላይክ ሰብስክራይብ አድርጉ። ቪዲዮ ይውልኝ በኮመንት እንዘያየር ማለት ነው። እርስ በራሳችን እንተዛዘን። ሁላችንም ስራ አለብን እና ኮመንት ቤታችሁ ስታዩ ኮመንቱን ተጭናችሁ እረፍት ሲኖራችሁ ያንን ሰው ዘይሩ ማለት ነው። እና በተረፈ ሰላማችሁ ብዝትትርፊ በልሌ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ። መልካሙን ሁሉ ተመኘው። መልካም ምሽት